ድርድር መለኛው በክብር ድርድር ስለማለቅ ያልኩት ነገር ብላለች ብሎ ነገር መቶትን ያልኩትን ነገር ሶሻል ሚዲያ ላይ መቶ ሰው ቁጭ ብሎ እዛ ሲጋ ያሰሙና ከዛም በላ እኔ ገብቼ ይቅርታ አጥፍቻለሁ በድያቻለሁ በጣም ይቅርታ ብዬ ወጣለሁ። ተግባባን። ይቅርታ መጠየቅ ትልቅነት ነው። እኔ ደግሞ ክብር ተነክቶ ይቅርታ የለም። ተግባባን። ክብር ተነክቶ ይቅርታ የለም። የትኛው ክብራችን ነው ይህን ያህል ከእናቶቻችን የሚበልጥ ክብር

ወይኔ ሰው ጋር አንቺ ተረድ ቢያንስ አንቺ ተረድሽ፣ ቢያንስ እሺ አንቺ ተሸነፊ። እኛ አጥፍተሻል፣ ያንሽ አይደለም፣ አላጠፋሽም። አንቺ መቆም ቁይ፣ ይቅርታ አላጠፋሁም አላልኩም፣ ግን እናንተ እንደዛ ተረድታችሁኝ ከሆነ ኦኬ፣ በቃ ሶሪ በቃ ምን ምን

ያላልኩት ነገር መቶ ሰላሳ መቶ አርባ ሰው ቁጭ አልበት ሳሜራ እኮ እንደዛ ብላለች ብሎ ያወሩትን ወሬ፣ እንደዛ ብላለች ሳሜራ ብሎ ያወሩትን ወሬ፣ ያኛው ነገር ደግሞ ሪከርዱን አምጥቶ ካሰሙኝ በኋላ እኔ እንደው ወላሂ ነው ምላችሁ፣ በቪዲ ወጥቻ ይቅርታ ጠይቃቸዋለሁ። ተግባባን። ስለዚ ማንን ሰው ተነስታችሁ ሳሜራ እንደዛ ብላለች፣ እንደዛ ብላለች አትበሉን። በቃ ተግባባን። ስለዛ ማንም ቢሆን እንደዛ ብላለች ልትሉኝ አልፈልገም። በቃ ይዚ ጋር አቆመ ነገሩ

ወላው ስሚኝሽ፣ አንዴ ስሚ፣ እኛ ያልንሽ የሆነ ቤት አንቺም እነሱም የሆነ ቤት እናንተ ሊያስማማም የሚችል ቤት ግቡና፣ እነሱ መረጃቸውን ያምጡ። መረጃ የለንም ካሉ ደሞ በቃ መረጃ የለንም ግን ብላለች ካሉ ደሞ እኔ አላልኩም። በሰው ፊት፣ ሰው በተሰበሰበ ፊት እኔ አላልኩም። እናንተ እንዳላችሁት እኔ አላልኩም። ግን እናንተ እንደዛ ተረርታችሁት ከሆነ እኔ ለና ለፈጣሪና ለእናቶች ስል ይቅርታ በቃ አለቅ ምንም። አባቴ ከኢትዮጵያ ደውሎ እንደዚ አድርግ ብለ አላደርግም። ሞቼ አላደርግም። እኔ መጨረሻ ነው ወላ በማንነት ድርድር ስለማለቅ አላደርግም። ተግባባ ናቸው። የቱ ጋን ያለችው? ምኑ ጋን ያለችው? አምጡ። ከዛ በኋላ እሷ እንደፈለጋችሁ የሆናችሁ ይቅርታ እላለሁ እያለች ነው፣ ቁርአንም ይዤ እምላለሁ እያለች ነው ብለን ጠይቀናቸዋል። እንደዛ ስንላቸው ግን እኛ የለ ጠዋት ነው ያለችው። ፍቅር ፍቅር የምትባል ልጅ አለች መሰለኝ፣ እነሱ ውስጥ ጠዋት ነው የሰማዋት፣ ቁጭ ብዬ ቁጭ ብለን የሰማናት ነው እያለች ያለችው

ያለመረጃ ኖ እንደዛ እኮ እያልን አይደለም ሰሚራዬ፣ ይኸውልሽ እኔ ጥፋተኛ ማለት እናንተ በተረዳችሁኝ መልኩ አላልኩም። ግን እንደዚህ እንደዚህ ነው ያልኩት። እናንተ የተረዳችሁት መልክ ግን እንደዚህ ከሆነ ሶሪ በቃ። አሁን ምን እንደሆነ አሁን ሃይማኖት ላይ መጣ። አሁን የሆነ ቦታ ቅድምም አይቻለሁ ካባ እንደዚህ ዘግዝቃ ምናምን አይደረግም። ለምን ሌላ እንትን ውስጥ እየገባን ነው ሰሙ

እንደዚህ ዓይነት ነገር አይወጣም። ያስኩት ረመዳን ነው፣ አትንኩኝ። ግን እናንተ ያሰባችሁት መንገድ ይሄ ከሆነ ሶሪ

ሰሚራ ማለት ነው። አሁን አፊዛ ጠዋት ላይ ነው ያለችው አለች እንጂ ማለት ነው። የማታው ከሆነ እስከ ሰዓት አርባ እስከ ፈጅር ድረስ እኔም ጨረቃም ነበርን ገስት ላይ ሰሚራ ጋር ዜድ ነበረች፣ ገስት እየሰራን ነበረ። በነሩታ ምክንያት ስታወራ ነበረ። ይሄ የዘራሁን እንደተባለ ነገር እኔ ጭራሽ አልሰማሁም። እስከ ፈጅር ነበር ነገር ግን አላቅጠዋት የተባለ ነገር አላቅም። አሁን አንቺ ነሽ ጠዋት ፍቅር መታ፣ ፍቅር መታ፣ እንደዚህ እንደዚህ ነው። እኔ ጠዋት ነው የሰማዋት፣ ጠዋት ሰምቻታለች

በብለሽ ወጪ ምን ወጪ አላል ነገር አንድ ይቅርታ ስትጠይቂ ይቅርታ ስትጠይቂ እኮ ጥፋተኛ ነኝ ነው። ይቅርታ እኮ ዝም ብለሽ ተመረተ ተነስተሽ አትጠይቂ። አስቱ ነበር። አንዳንዴ ማለት ነው አንዳንዴ ያ እኔ ላውራት አስቱ፣ አንዳንዴ ምን አለ ከጠቃቸውያእንሽያለሽእሰሙንያልናት ማለት ነው የሆነ ቦታ ግቡ አን የሆነ ሊያስማማ የሚችል ሰው ወርቄ እኮ እኔ የከፍታለሁ ብላ ነው ገት ተስማምተን ነበር። የሆነ ቦታ ግቡ እና መረጃ ካላቸው እሷ በአንድ በቷ ተጠይቃቸው። አሁን እኛ የመጣን አይዲያ ከእነሱ ይዘን የመጣን አይደለም። እሷ እኔ እንደዚያ ብላለች ካላችሁ ያላችሁ መረጃ አቅርቡ፣ ነው አይደል? መረጃ የለንም በጆሮአችን ነው የሰማ ነው ካሉ አትሊስት ይሄ እየተፈጠረ ያለውን ነገር ለማረጋጋት የና አንቺም እኮ ነበርሽ ትናንትና መረጃ ለስባል ነበር መረጃ ለስባል አሁን አሁን ደሞ የለም ብላ መጣች። ፊዛ አፊዛ የለም ብለውኛል። ያላችሁ ማታም አስቴር ነበርሽ አይደል? እንደውም ከፍቅር ጋር ስትነጋገሪ ነበር አይደል?

ይኸውልሽ ምን ነበር ያለችው? እኔ ቤት እኔ ቤት እኔ ቤት አይደለም፣ ማን ቤት ነው? ዙዙ የነበር ነው እኔ ቤት ነው ነው ጀረጋት ነው ሚሚ መታ ስታስማማን ሚሚ መታ መታ ስታስማማን ምንድን ነው ያለችው? አለን እ ማስረጃ አለን፣ ቪዲዮ ዩቲዩብ ላይ አለ፣ ያወራችበት የተቀዳበት ሪከርድ አለ ነው ያለችው። ስለዚህ ያንን ሪከርድ ታምጣና ይቅርታ ይባባሉ። ይቅርታ ማለት እኮ አምነሽበት ነው፣ ጥፋተኛ ነኝ አይደለ? ይቅርታም ጠይቁ ጥፋተኛ ነኝ ብለሽ ነው ሰሚራን ጥፋተኛ አይደለም። ሰሚራ አላደረኩም እያለች ነው፣ እነሱ አድርጓል እያሉ ነው። ምክንያቱም መሀል ላይ ማስረጃ የሌለ ወቀሳ

ሃይማኖት ጋር እነሱ በቃ እነሱ ይቅርታ እንዲጠየቁ የሚያደርጉት ነገር ስለሆነ ምንም ነገር ያደርጋል። እሱን እኮ ነው የምልሽ። ምንም እኮ አይደለም። ከሃይማኖት ጋር አይደለም። ከሃይማኖት ጋር ከነብሩኬ ጋር እራሱ የሚያገናኘው ነገር አይደለም። የሰሜራን የእነሱን የነሱን ኬዝ በቃ የሰሜራ ኬዝ ነው። የሰሜራ ፎቶ አላት። የሰሜራን ፎቶ መዘቅዘቅ ይችላሉ። ሰሜራ የነሱ እየዘቀዘቀች ያላቸው የሌላ ሰው አይደለም። ሱ እነሱም ያን ነገር ማድረግ ይችሉ ነበር። ግን እነሱ ኬዛቸው አሁንም ይሄን ማለት አሁንም ቢሆን ስሙኝ አሁንም ቢሆን ማለት ነው እኔ ስለ አዲናዊ ሲዘቀዘቅ ነው ገብቻ የተናገርኳት፣ ግን ሃይማኖት ላይ የሚያስወስድ ምንም አይነት ነገር የለም። ሰሜራን ለመጉዳት ብሩኬ ይዘቀዘቃል፣ ሰሜራን ለመጉዳት ሃይማኖት ይነካል፣ ሰሜራን ለመጉዳት ሀይሜት ይነካለች። ሀይሜና ብሩኬ አሰንም እናታቸውም ሆኑ መዘግዘግ ብርቃቸው አይደለም። ሁሉ ላይ እንደተዘቀዘቁ ሁሉ ላይ እንደዘቀዘቁ ነው። በሰብ አልባ የሆኑት ናቸው እህን ያደረጉ ያሉት። ግን ሃይማኖትና ፖለቲካ ምን የሚያገናኝ ነገር የለም። እዚ ውስጥ ሃይማኖትን ምን ምን አመጣው? ቆይ ዜጋ እርስ በራስ እንቢ ስትል ደግሞ በሃይማኖት ሊገቡ ነው። አስቴር እንደዚህ እኮ ነው የሆነ ምናባ ምናባ ምናባ ምናባ ሲገባ እናት አልባ ከሆነች እናት አልባ ከሆነች የእናትን ጣም ካላወቀች ምን ታደርግ? እናት ምን እንደሆነ ስለማታቅ ነው እናት እንጂጣም ያግሰው የእናቱን ጡት ጠብቶ ያደገ ልጅ ራሱ ማለት እናትን አይዘገዝግም። እናት ማለት የሁሉም እናት እኩል እናት ነች። ግን እኔ የራሴ ሃይማኖት ስነካ እንደሚያንገበግበኝ ሁላ የሰው ሃይማኖት እንድነካም አልፈልግም። ስለዚህ በሃይማኖት አልደራደርም። ግን ሌላው ነገር ደግሞ ምንድነው ማስረጃ አለን ብለዋል። ትናንትናም እኛ እነጨረቃና አስቴር ገላሌ ናቸው ሰሜራ ይቅርታ እንዳትጠይቅ የሚያደርጉት ተብሏል አደለን እኔ አሁንም ቢሆን የምናገረው ማስረጃ አለኝ ተብሎ የእኛ ቤት መቶ መጥተው የተናገሩት ሚሚ ሁላ ሚሚ አለች። አሁን ታች መታ ነበረ ማስረጃ አለን ብላለች። ያን ማስረጃ መጥተው ይቅርታ መጠየቅ ነው አለቀ። በቃ በአጭር አማርኛ ሁላችን ያስፈልገን ሰሜራ ካለች። ማስረጃ ቢኖራቸው እስካሁን አመጡም ነበር ማለት ነው። ከራሷም አልፋች ከፈስ ጋ ምትጣላ ነው ፍቅርተ ብዬዋ። ከራሷ አልፋ ከፈስ ጋ ምትጣላ።